የጉራጌ ዞን ሰላምና ጸጥታ መምሪያ ኃላፊ አቶ የህያ ሱልጣን የአስራ ሁለተኛ ክፍል ክልል አቀፍ ፈተና በሰላም እንዲጠናቀቅ የጸጥታ ስጋት ያለባቸው አካባቢዎች በመለየትና ስምሪት በመስጠት የቅድመ ዝግጅት ስራ እየተሰራ እንደሚገኝ ገልጸዋል። ስጋቶችን የለየ ቀጠናዎችን በተመሳሳይ መልኩ፣ በተለየ መልኩ ትኩረት ማድረግ ያለብን አካባቢዎችን በለየ መልኩ የኃይል ስምሪትን በተመሳሳይ መልኩ በለየ አግባብ ያስቀመጠ ግቦችና ዝርዝር ተግባራትን በለየ መልኩ እቅድ አቅደን በዝግጅት በቅድመ ዝግጅት ላይ እንገኛለን። አቶ የህያ አክለውም ተማሪዎች በዩኒቨርሲቲ የሚሰጣቸውን ሀገር አቀፍ ፈተና ያለምንም የጸጥታ ችግር በተገቢው እንዲወስዱ ሁሉም ባለድርሻ አካላት የበኩሉ እንዲወጣ እንደሚገባም አሳስበዋል። የጸጥታ አካሉ ብቻውን ይፈጽማል የሚል ነገር የለም። ከትምህርት ቤት ጀምሮ ከትምህርት ማህበረሰቡ ከወላጅ ጀምሮ ተገቢ የሆነ ትኩረት ሰጥቶ በጋራ በቅንጅት መሰራት መቻል አለበት። የዞኑ ትምህርት መምሪያ ኃላፊ አቶ መብራቴ ወልደ ማርያም በበኩላቸው የምክክር መድረኩ አላማ ተማሪዎች ወደ ተመደቡበት የመፈተኛ ዩኒቨርሲቲ ሲገቡ የትራንስፖርት አቅርቦት በማመቻቸትና ፈተናው ያለምንም የጸጥታ ችግር በሰላም እንዲያጠናቅቁ ያለመ መሆኑም ገልጸዋል። በዞናችን አጠቃላይ አስራ ሁለተኛ ክፍል ሀገር አቀፍ ፈተና ተማሪዎች ስነ ምግባራቸው በጠበቀ የፈተና ደንብና ህግ አክብረው ካሉበት አካባቢ ወደ ወደ ልቀ ወልቂጤ ዩኒቨርሲቲ በሰላማዊ መንገድ ተጓጉዞ መጥተው ፈተናው ተፈትነው በሰላም ወደ ቤተሰባቸው ለመመለስ ታሳቢ ያደረገ ምክክር ነው። እንደ ጉራጌ ዞን በስልሳ አራት አስፈታኝ ትምህርት ቤቶች ከ ስድስት ሺህ በላይ ተማሪዎች ሀገር አቀፍ ፈተና ይወስዳሉ ተብሎ እንደሚጠበቅ የጠቆሙት ኃላፊው ከዚህም ባሻገር በዞኑ ከ አንድ ሺህ አምስት መቶ በላይ ተማሪዎች የበይነ መረብ ተፈታኝ መሆናቸውን ገልጸው እነዚህን ተማሪዎች በቴክኖሎጂና በስነ ልቡና ለማብቃት ካለፉት ስድስት ወራት ጀምሮ በርካታ ተግባራት መከናወኑንም አብራርተዋል። የዞኑ መንገድ ትራንስፖርት መምሪያ ኃላፊ ወይዘሮ ትብለጥ እስጢፋኖስ እንደ ዞን አንድ መቶ አርባ ለተማሪ ማመላለሻ ተሽከርካሪዎች ዝግጁ መሆናቸውንም አስረድተዋል። ተማሪዎችን ያሉበት ወረዳ ሴንተር ወደ ዩኒቨርሲቲው ማድረስና ፈትነው ሲያበቁ ይዞ ወደ መጡበት ወረዳ ሴንተር መመለስ ነው እና ተግባር። ይህን ተግባር ሊያስተገብር የሚገባ በርካታ ተሽከርካሪ ያስፈልጋል። ተማሪዎች ወደ ተመደቡበት የመፈተኛ ዩኒቨርሲቲ ከማድረስና ወደ ቀያቸውን ከመመለስ አኳያ የግል ድርጅቶች ተገቢውን ድጋፍ እንዲያደርጉ ጠይቀዋል። ወረዳ ዋና ከተማቸውም ላያውቁ ይችላሉ። አሁን ወደ ወልቂጤ ዩኒቨርሲቲ ነው የምናመጣቸው። እንዳይደነጋገሩ በጣም በተረጋጋ መንፈስ ተቀብሎ ተገቢው ወደ ዩኒቨርስቲ እንዲደርሱ የማድረግ ስራ መስራት መቻል አለበት። የመድረኩ ተሳታፊዎች በሰጡት አስተያየት ተማሪዎች በዩኒቨርሲቲ መግቢያ ሀገር አቀፍ ፈተና የተሻለ ውጤት እንዲያስመዘግቡ በርካታ የቅድመ ዝግጅት ስራዎች ሲሰሩ መቆየቱን አንስተው ተማሪዎች የስነ ልቡና ዝግጅት በማድረግና ከኩረጃ አስተሳሰብ በመውጣት የፈተናው ህግና ደንብ አክብረው እንዲፈተኑ ከባለ ድርሻ አካላት ጋር በቂ የሆነ ውይይት መደረጉንም ተናግረዋል።